አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራናትዮ ቤቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኛ፣ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ አንድ መቶ ሰባ አምስት ሺ ብር የፈጀ እቃ ነው ማሳያችሁ። ስለዚህ ምንድን ምንድን ነው መቶ ሰባ አምስት ሺ የፈጀው ለሚለው ለጥያቄያችን መልስ የሚሰጠን ኢብራሂም አለ? ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዮብ አዲስ ሲሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዮብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ ስታደርጉት ለሌሎች ሰዎች ተደራሽ ይሆናል ማለት ነው። ስለዚህ ላይክ አድርጉ፣ ላይክ በደንብ ያስፈልገዋል ማለት ነው። ስለዚህ ወደ ቪዲዮዋችን እናልፋለን። ብራይም፣ አንድ መቶ ሰባ አምስት ሺህ የፈጀው እቃ ምንድን ምንድን ነው ሲከየት ነው የምንጀምረው? ከዚህ ስንት ጀምር እሺ፣ ክችን ካብኔት ስንት በስንት የክችን ካብኔት ማለት ነው። ይሄ ቁመቱ ሁለት ነው ያለው የሚለው ቤቷ ትንሽ አጠር ና ሁለት ነው ቤቱ ማለት ነው። ምን ምን አዲስ ነገር አለው ከስከዛሪው? አሁን ይሄ እዚህ ስንመጣ ሁሉ ነው አዲስ ነው። ነገሮች ደግሞ ከላይ ሳሁን ወደ ላይ ነው የሚከፈተው። እነዚህ አሁን ሳህኖችን ማስቀመጫ ነው፣ ሳህን በቃ። እነዚህ አሁን አጥቦ እቃዎችን እዚህ ማስቀመጫ ናቸው። እችም እዚህ አለች፣ ወደ ውስጥም አለው ጓደኛ። ይሄን አሁን ለምሳሌ ወደዚህ ይሄዳል፣ አለው ቦታ ይሄዳል። እንደገና እዚህ ጋር

ቀለል ያሉ ነገሮች ማስቀመጫ ናት ማስቀመጫ ነው እዚህ ጋር ስንመጣ እንደገና ይሄን ጓዳ ያለው ነው ይሄ ጓዳ ያለው ሹርታ ሲመጣ ምን ሲል በዚህ ውስጥ መግባት ነው ወይ እንደውም እኔ ነው አሁን ለምሳሌ እኔ ቀለል ያልኩ በሆነ እሺ እንግዲህ አሁን ስፋቱ ማለት ነው ወደ እዚህ ያስገባል ስለዚህ አንድ ሰው ካስገባ እቃዎችም እዚህ ብዙ እቃ ይይዛል ማለት ነው። እንግዲህ አካባቢያችን ሽሮ በርበር ብዙ ለእሱ ለማስቀመጫ አይጨናነቅምን። በጣም አሪፍ ነው። ይሄም ልክ እንደዚያው እንደዚያው እንደዚያ ትልልቅ ይይዛል። አሁን እዚህ ላይ ለምሳሌ እኔን ብዙ ኮሜንት ላይ ውድ ነው ይላሉ። የሚወደድበት ምክንያት ይሄን ፋብሪካው እንዳመጣው ነው ምሰጣችሁ። እኔ አልቀናንስ የዚህ ማለት ነው። ስፋቱ ይሄ አሁን እንደ ቤቱ ልክ ቁመቱ ይቀነሳል እንጂ ጎኑ አልቀንስ። የዚህ ስፋቱ ፋብሪካው እያየኸው ከዛ እስከዚህ ያለው ሰፊ ነው። ድራው ነው፣ ግርግዳው ጋር ሲቀመጥ እኮ የራሱ ብዙ ቃል ሰፊ ነው። የዚህ ማለት ነው። እዚህም ስታዩ እንደዛው ነው። ሁሉም እንደዛው ነው። ይሄ እንደገና ከላይ አንድ ላይ ለበሰ እንጂ ሁሉ እዚህ ጋር ተፈሽ ነው። ይሄ ይሄን ይለያል። እዚህ ጋ አለው የብቻ ነው። እዚህ ህ ያለው የብቻ ነው። ይሄ ለሶስት ይከፋፈላል። ተነሽ ነው ማለት ነው። እንደገና ወደ እዚህ ስንመጣ እነዚህ መስታወት ነው የሚገጠመው መስታወት ናቸው። ኤምዲኤፍ ነው። ለምሳሌ ብቻውን ለማሰራት የዋጋው የዚህ አሁን ላይ ብቻውን ለመስራት ይሄ ሰባ አምስት ሺህ ብር ነው። ለብቻው ማለት ነው። አሁን እቃ በጣም ስለጨመረ ሰሞኑን ጨምሯል። ሰባ አምስት ሺህ ብር ነው። በነገራችን ላይ የኪችን ቋሚ አንድ ዋጋ የለውም። እንደ የቤቱ ስለሚላይ ያልጋና ምናምን ነው እንጂ ዱላብ ሲሆን ነው እንጂ፣ የዚህ ቋሚ ዋጋ የለውም። እሱ ደግሞ ቁምሳጥኑ ነው። ልክ እንደዛ ውስጡ ሞቹም ተቀብቷል። ይህም እንደምታየው ነው። ይህም እንደምታየው ነው። ውስጡ መሳቢያ አለው። የዚህ ከጀርባ ይመታል ይላጽ። እንደምታያቸው አሁን እዚህ ላይ ስንመጣ ይሄ ስፋቱ ከዚህ እስከዚህ በሀምሳ ከተሰራ ይቀነሳል። አይደለም ይጨምራል ይጨምራል ይጨምራል። ለምሳሌ ይህን ይቀነሳል እንበል። ሱፍ ነገር ምናምን አሁን ሲገባ የሚታጠፍበት አጋጣሚ አለ። ይሄ ግን ማንኛውም ትልቅ ሱፍ አሁን እንደገና ብርድ ልብስ፣ ትልልቅ ልብሶችን አጣጥፈ እንደፈለክ ያስቀምጣል። ሰፊ ነው። ይሄ ስፋት አለ። አሁን እሱን ብቻውን ደግሞ ለማሰራት አሁን ባለው ዋጋ አሁን ባለው ዋጋ አሁን ላይ ይሄ የተሰራበት ሳይሆን አሁን አለ አ ሰሞኑን ዕቃ ጭማሬ አለ። አይ ዶላር ጭማሬ ተብሎ እኮ ዕቃ ሳ በቃ ላይ ወጣን። አሁን ብቻው ለማሰራት እሱ አርባ አምስት ሺህ ብር እ እሺ አሁን ወዲህ አልጋውንም እንምጣ። አልጋውስ ያው ከለሩ ነው እንጂ የባለፈው አይነት ነው። ኮሜዲያን አንድ ብቻ ነው። ቤቱ ቀለል ያለ ቤት ነው። አንድ ኮሜዲ ነው ያለው። ሜትር ከሃምሳ ናት። ሜትር ከሃምሳ እንደገና። አሁን እዚህ ቦታ ላይ ቅብ ነው። ውስጡ ሙጩ ነው ነው ለምሳሌ ውስጡ ሌላ ውጭ ሌላ የሆንበት አጋጣሚ አለ። እች ጋር መስታወት ትገጠማለች። እቺ ከዚህ ላይ አሁን ለምሳሌ በሁለት ኮሜዲኖ ነው አድርገን ዋጋውን እንተዋጣ። ለምሳሌ አሁን ብዙ ሰው የሚያሰራ በሁለት ኮሜዲኖ ስለሆነ ነው። አሁን አልጋ ስንል ያው አሁን ሁለት ኮሜዲኖ ጋር ከሆነች ኮሜዲኖቹ ያው ቢጨምሩም ቢቀንሱም 3000 ብር ነው፣ እነዚህ ኮሜዲኖች ስለዚህ፣ ያው 45000 ብር ነው። እዚህ ጋር ሰ መዋቢያው እቺ መዋቢያ ናት። እቺ መስታወት ትገጠማለች። አዎ በጣም ይሄ ደስ ይላል። ያው ባለፈው ይሰራ አንድ ቪዲዮ አይነት ነው ያው ይለያያል። ይሄም በራሴ ዝም ብዬ ጨምር የላቸው ነው እንጂ እኔ ጋር ውለታ የለንም። ግን አንዳንድ ደስ የሚለው ነገር በራሴ ጨምራለሁ። ማሻአላህ። ስለዚህ አሁን ብቻውን ለማሰራት ብቻዋን ለማሰራት አስራ አምስት ሺህ ብር እቃው ጋር አስራ ሁለት ሺህ ብር፣ በዚህ መልኩ ነው የሚሆነው። እሺ የቻናሌ ቤተሰቦች እንግዲህ እንደምታዩት አራት አይነት እቃ ነው እዚህ ጋር፣ መዋቢያ አለ፣ አልጋ አለ፣ የቁም ሳጥን አለ፣ ክችን ካብኔት አለ ማለት ነው። ሁሉም ሆኖ አንድ መቶ ሰባ አምስት ሺ ብር እየተሰራ ነው ማለት ነው። አሁን ግን እንደ አዲስ ይሰራል ይባል። የሰሞኑ ያውቃ ጭማሪ አለ። በማንኛውም ነገር በህንፃ መደብሩም፣ በሸቀጡም፣ በነዚህ በፈርኒቸር እቃዎችም በሁሉም ነገር ጭማሪ አለ። አሁን ያለውን ጭማሪ ያዋውቃችሁታል። እንሻላ እንግዲህ ትወዱታላችሁ ብዬ ተስፋ አደርጋለሁ እብራሂም እንግዲህ በጣም ጎበዝ ነው በቻናል ቤተሰቦችም ምስክራቸው በላሜራም በእንደዚህ በፈርኒቸር ስራውን ማለት ነው እያዩት እያሰሩትም ስለሆነ እና ማሻአላ ነው ምጨምረው ነገር ካለ ይሄ አሁን ኤችዲኤፍ እንዳይመስላችሁ ኤምዲኤፍ ኤምዲኤፍ ነው ኤችዲኤፍ ከሆነ ደግሞ ዋጋው ይጨምራል ቀለምም ስለማይቀባል አሁን ላይ እንኳ ያው ይሆናል። ቲነር በጣም ተወደው። የምንጠቀመው ግብአት ልክ ያኛው ጋር ነው። አድቫንቴጅ አለው ቀለም መቀየር። አዎ አንድ ጊዜ ከተቀባ ነው አይቀባም። ያው ነው በጣም ደረጃ ለምሳሌ አሁን ይሄ ውስጡ ኤምዲኤፍ ነው የለበሰና ያለበሰ ቀው ብቻ ነው ከላይ ካላይ መልበስና ለመልበስ ነው። አሁን ልስልስና እዚህ ጋር የይሁን ይሄ በጣም ለስላሳ ነው ልስልስ ነው ማለት ነው። ከዚህ ምንም የሚተናነስበት ጉዳይ የለውም። ዋናው ሲሰራ ፊኒሽንጉ ላይ ያለው ጨዋታ እዚህ ነው ነው ኤች ዲ ኤፍ አይደለም ይሄ ኤምዲኤፍ ነው። የሚቀባው ነው ቀለም በፈለጉ ብቻ ማንኛውም ቀለም መቀባት ይቻላል። አራባ እዛውንስ ይዘጣካው እሺ፣ ቻናል የቤተሰቦች እንግዲህ ለዛሬ አስኮላቸው ቪዲዮ ይህንን ይመስላል። ቪዲዮውን ከማብቃታችን በፊት ወሎ ጊራና ቲዩብ አዲስ ባዲ ሲሆናችሁ፣ ሰብስክራይብ፣ ላይክ፣ እንደዚህ ሸር በማድረግ ወሎ ጊራና ቲዩብን አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።